ማን እስኪመጣ ነው የምጠብቀው እስኪ ንገሪኝ ማን ነው የምጠብቀው ጓደኛ እንዲያግዝ ኦኬ ወንድም አይዞ እንዲልህ ቤተሰቦች እንዲያጨበጭቡልህ ማን ነው የምጠብቀው? ብራዘር የሞቱት አያትህ ከመቃብር ተነስተው አይዞ እንዲልሁ ነው ወይስ ኢየሱስ ክርስቶስ ከሰማይ ወደ መሬት እንዲወርድ የሚፈለገው ማን ነው የምጠብቀው ብራዘር ማንንም አትጠብቅ ምክንያቱም ማንም አይመጣም? ይኸውልህ ያንተ ትልቁ ችግር ምን እንደሆነ ታውቃለህ? የምትፈልገውን እኮ ልታውቅ ትችላለህ። የእውቀት ችግርም የለብህ፣ የጉልበትም ችግር የለብህ። ያንተ ችግር ከሰዎች የመጠበቅ ችግር ነው፣ የአለማድረግ ችግር ነው። የምትፈልገውን እያወቅህ አለማድረግ ማለት ደግሞ በጣም አሰልች ነገር። የሰው ልጅ እንዴት ምግብ መብላት እየፈለገ ምግብ ለፊቱ ተቀምጦለት አለመብላት አይችልም። በጣም ከባድ ነው። ከሰው በፍጹም አጠብቅ ማንም መጥቶ አያግዝህም ለአንተ ሲል ማንም አይመጣም፣ ማንም ምንም ነገር አይፈጠርም። አንተ ግን ነገሮችን ፈጥረህ ሰዎች አንተን እንዲያግዙ ማድረግ ትችላለህ። ይህን የምታደርገው ደግሞ አንተ ብቻ ነህ። ይህን እታደርግ ግን ማንም አያግዝህም። ይህን ካደረክ በኋላ ግን የሚያግዙህ ሰዎች ይመጣሉ። ተመልከት እስኪ የሆነ ሰው አይተህ ይችላል። ብዙ ሰዎች የሚያግዙ፣ ብዙ ሰዎች የሚረዙ፣ ብዙ ሰዎች የሚያጨበጭቡለት ሰው ግን እነዚያ ሰዎች ከማጫጨባቸው በፊት እነዚያ ሰዎች ከማገዛቸው በፊት ከዛ በፊት ብቻውን ብዙ ነገሮች ሰርቷል። ማንም ሰው ሳያግዘው፣ ማንም ሰው ቀና ብሎ ሳየው፣ ማንም ሰው ሳያጨበጭብለት ኢቭን ቤተሰቦቹ አንተ ምን እያደረክ ነው? አረ ልጀባ ክተው እያሉት ማለት ነው። አሁን ግን አንተ የምትቀናበት ሰው ሆኗል። ደምድ ነው። እነዚያ ሆነ ምክንያቱም ከማንም ምንም ሳይጠብቅ ያኔ ስለጀመረ ነው። ጓደኞቹ እንዲያጨበጭብለት አልጠበቀም። ወንድሞ አይዞህ እንዲል አልጠበቀም። የማንን ምክር አልጠበቀም። እራሱን በራሱ ስለሰራ ብቻ እም ነው ወይ ገብተህ ቴሌግራም ላይ ቻት ታደርጋለህ፣ ኢንስታግራም ላይ ሴቶችን ስቶሪ ያረክተ ያለ ወይ ደግሞ ገብተህ መጽሐፍ ታነባለህ፣ ፖድካስት ታዳምጣለህ፣ እራስ ላይ ትሰራለህ። ምርጫ አንተ ነው። ወይ ትጸልይ ያለህ ገብተህ ወይ ደግሞ ቁጭ ብለህ ተፈታሽ ነው ታያለህ። ምርጫ አንተ ነው። ግን ችግሩ ምን መሰለህ ግን አታደርገውም እውቀት ደግሞ ምንም አይሰራም በተግባሮች አንዱ ያልገባህን ነገር ይያል ትልቁ ችግር ምን መሰለህ ተአምር ፈጣሪው በዚህ ምድር ላይ በጣም ተአምር ፈጣሪው እውቀት አይደለም አክሽን ነው የአንተ ችግር ደግሞ የማደርግ ችግር ነው ብዙ ነገር ታውቃለህ ታቅዳለህ ፕላን ታወጣለህ ጎል ታወጣለህ የአምስት ዓመት የአስር ዓመት የሶስት ዓመት የአንድ ወር ኢቨን በየቀኑ የምታደርገውን ጎላ አውጥተህ እንኳን አታደርገው። እዚህ ማድረግ ችግር ነው ያለብህ ማለት ነው፣ ብራዘር ብዙ እውቀት ነው ማድረግ ከቻልክ አየር ላይ ነው። ምክንያቱም እውቀት ምንም ነገር አይጠቅም ምንም ካልተገበርከው ማለቴ ነው። እውቀት የሚጠቅመው ከተገበርከው ብቻ ነው። ኦኬ ያለ እውቀት ምንም ነገር ማድረግ አልችልም ብለህ ብታስብ ከሆነ ጥሩ ነው እኮ እሱ፣ ነገር ግን ደግሞ እውቀት ያለ ተግባር ምንም ዋጋ የለውም። ምንም ነቲክ ሰዎች እንዲያግዙ። ኦኬ ብዙ ቀት ብሎ ሰዎች እንዲያግዙ ትጠብቃለህ። አትጠብቅ ብራዘር፣ ማንም አይመጣም። አድርገውና አሳያቸው። ሰዎች ከአንተ የሚያዩት ነገር ሲኖር ብቻ ነው ለማገዝ ዝግጁ ነው። አለበለዛ ግን ያሸሁባል፣ እንዳሸሁ ይቀጥላሉ። አንተ ደግሞ እነሱ እንዲያግዙ ትጠብቃለህ እ። ብራዘር፣ ይሄ ሁሉ የምጨቀጨቀው ለምን እንደሆነ ታውቃለህ? ለምን ይመስላል? ወንድ ልጅ ስለሆንክ ነው። ትልቅ ኃላፊነት ስላለብህ ነው። የራስህ ኃላፊነት አለብህ። የቤተሰብ ኃላፊነት አለብን፣ የሀገር ኃላፊነት አለብን፣ ብዙ ኃላፊነት አለብን። አንድ ለአንድ ስቶሪ ንገር። ሔዋን ፍርጥፍ አድርጋ ከበላችሁ በኋላ ፈጣሪ ግን ምንድን ነው ያለው? አዳሙ የት ነው አለው። ለምደው እንደዚ አዳም ህዋን ያጠፋችሁ። ለምንድነው አዳም የተጠየቀው? ምክንያቱም ወንድ ስለሆነ ኃላፊነት መውሰድ ስላለበት ማለት ነው። ተመልከት፣ ይህ ነገር በፍጹም መርሳት የለብን። እሺ፣ ይኸውልህ ህይወት ሚዛናዊ አይደለችም። ህይወት አንተ እንደምታስባት አይደለችም ብራዘር ላይፍ በፍጹም ፌር አይደለች ለምን መሰለህ ፌር ያገኘችው አስፊራ ስንጠይቀው አንተ የትም ቦታ ልትሆን ትችላለህ። ኦኬ የሆነ ጓደኛ ደግሞ የሆነ ቦታ ነው። አንተ እዛ ቦታ ነው ያለው ጓደኛ ደግሞ እዛ ቦታ ነው ያለው። ኦኬ አሁን ያላችሁበት ቦታ እንድትሆን ያደረጋችሁ ህይወት ነው ብለህ ታስባለህ። እኔ ግን ህይወት አይመስለኝም። ምክንያቱም ህይወት ፌር አይደለችም። ህይወት አንተ መረጥከው ምርጫ ነው የምትያስፈልግልህ እንጂ እሷ አትመርጠልህም። ተመልከት፣ ዝም ብለህ አንዷን እዚው ሀገሯ ላይ የተወለደችበት የትም ሳትንቀሳቀስ በሁለት አመት ውስጥ ቲክቶክ ጀምራ የራሷ መኪና አላት የራሷ ቤት አላት፣ በጣም ታዋቂ ናት። አንዷን ደግሞ አረብ ሀገር ትወስድና አስር አመት የሰራች ፀሐይ እያቃጠላት፣ ሙቀት እያቃጠላት፣ የሰው ፊት እያቃጠላት። እዛው እንደት ኖር ታደርጋለች እንደዚህ የሚያደርገው እንግዲህ ሽውት ነው አይደል? ሽውት አይደለችም ምርጫ ናት። ህ ደግሞ ተመልከት አንዱን እዚው ሀገሩ ላይ ትልቅ ካምፓኒ ያለ ወጣት ታደርገዋለች። አንዱን ደግሞ ካናዳ ወይም ደሞ አሜሪካ ወይም ደግሞ ኢሮፕ ከአንዱ ከተማ ውስጥ የሆነ ነጭ ነጭ ነጭ ተረጋውት ጎዳና ላይ ቁጭ ብሎ የሆነ ብስኩት ነጭ ሲጠይቅ ታየዋለህ። ሲወት ናት እንደዚህ ያደረገችው ነው ምርጫ ነው አሜሪካ የተሻለች ናት ብሎ ሄደ ምርጫ ያነበር ግን የምርጫው በተረሻው ነው ጎዳና ነው ኢትዮጵያ ለወጣቶች የምትሆን ሀገር አይደለችም እዚህ ሀገር ምንም ስራ የለም ብሎ አስቦ ነበር ኦኬ እዚህ የቀረው ታዲያ ስራው ለት ነው የሚያገኝ እንዴት ነው ራሱን ካምፓኒ ሊገነባ ግን ምርጫው ነው ይሄውን ብራዘር፣ በህይወት አንድ ምርጫ ብቻ ያለው እሱም ራስን መንበት ነው። ራስን ብቻ እዚህ መኖር ምርጫ ነው። ዱባይ ሄደሽ መኖር ምርጫ ነው። እዚህ ሀገር ውስጥ ትምህርት ምርጫ ነው። አንቺ የመረጥሽው ግን ህይወት አሪፍ ታደርግልሻለች። ህይወት ላንቺ፣ ህይወት ምርጫ እንሰጥሽ ከተጠበቅሽ ግን ኖ ምርጫ ሰጥሽ አንቺ የተከተልሽው እሷም ትከተላለች። አንቺ የመረጥሽውን እሷም ትመርጣለች። አንቺ ወን እሷም ትሆናለች። አንተ ደግሞ ወንድ ልጅ ወንድ ስትሆን አለብ ነው መጀመሪያ ግን አንተ መኖር አንዲት ላም ለልጇ ማጥባት ካለባት ምን ታደርጋለች? በረሃ ላይ ሳር መጋጥ አለባት አይደል? አለበለዚያ ለልጇ ማጥባት አትችልም። ልጇን ስለምጠላው ነው እንዴ በረሃ ላይ ሄደች? አይደለም። አንተን ከቤተሰቦች የምትለየው ግን ሰዎች ዓለም ግን ደርሰህ ማለት አንተ አንተ ተኝተ ሲክስ ሲፋፍ ያምረ ያማረ ይከራ። ምክንያቱም ሲክስ ሲፋፍኩን እንዲወጣ ከፈለክ በሰራት አለ። ኦኬ ይህ ሰዎች እንደዚህ ወጭ ወጭ ላይ ስራ ጓደኞቹ በአንተ እንዲቀሩ ትፈልጋለህ። ራስ ላይ ስራ ይሁን ቁጭ ብለ ጓደኞቹ እንዲያዝሩ ለምትፈልግ ከሆነ ህይወት እንደዚህ ነው የሚቀጥለው። ጓደኞቹ ደግሞ ከሆነ ጊዜ በኋላ ማለታቸውን ያቆማሉ። ግን በፍጹም ጓደኞቹ እንዲቀሩበት እንጂ የሚያዝሩለት ሰው እንዳትሆን። ያለው ወጣት ስትሆን ትልቁ ያንተ ስጦታ እድሜ ነው። እድሜን ደግሞ ሴቶችን በማባረር በማጨስ የማይመለከትን ፖለቲካ በመተንተል ሳይሆን መጽሐፍ በማንበብ ራስ ላይ በማተኮር አዳዲስ ነገሮችን በማተኮር ብቻ ነው አዳዲስ ነገሮችን በሞከር ብቻ ነው ማሳለፍ ያለ። ይሄ ድንገት ለአንተ የመጣለን መልእክት ሊመስል ይችላል፣ ግን በደንብ አርገ ደጋግመ ደጋግመ አዳምጠው። ምክንያቱም ምናልባት ይሄ ቪዲዮ ትናንት ለጠየቀው ጥያቄ መልስ ሊሆን ይችላል። ወንድ ስትሆን እነዚህን አምስት ጥያቄዎች ለራስህ መጠየቅ መቻል አለብህ። የመጀመሪያው የእውነት የተወለድኩት የናይት ሾት ለመኖር ነው ወይ? ኦኬ። የእውነት እኔ ከልቤ ወንድ ነኝ? ኦኬ። የእውነት ከልቤ እኔ ለጓደኞቼ ጥሩ ጓደኛ ነኝ? እኔ ነው በጥራት፣ እኔ ለራሴ ጥሩ ነኝ ወይ? ኦኬ። ለሚስቴ ጥሩ ባል መሆን ነው ወይ የምፈልገው? ኦኬ። ለልጄ ጥሩ አባት መሆን ነው ወይ የምፈልገው? ኦኬ። እነዚህ ሁሉ የምትፈልግ ከሆነ እነዚህ ሁሉ ለማድረግ አሁን ምን እያደረግኩ ነው? እነዚህ ሁሉ ጥያቄዎች ወደ ተግባር ማውረድ ከፈለግህ አሁን ምን እያደረግኩ ነው? ኦኬ ጥሩ አባት ለመሆን የራሱ መስራት ያለብህ የሆነ ነገር አለ። ጥሩ ባል ለመሆን የራሱ መስራት ያለብህ የሆነ ነገር አለ። ኦኬ በዚህ ምድር ላይ የተወለድኩበት ዓላማ ይሄ ነው ወይ ብለህ ስትጠይቅ መስራት ያለብህ ነገር አለ። ምክንያቱም ያልተዘራ ነው። ዘሮች ሀሳቦች ናቸው።

አንቺ ባላገብተሽ እንጂ መውለድ አፈልግ ለራስ ፍልሰት ምንም ሳፈልግ ኦኬ። ያን አሁን የምታረጊው ነገር መቃጣት አለ አይ ማለት ማለት ምክንያቱም አንቺ በተነግራችሁም ቅንጦች ይመስላቸዋል። እሺ መቼ ነው ለራስሽ? ከሁለት ዓመት በኋላ አልሽ፣ ሁለት ዓመት አልፎ እኮ ስምንት ዓመት እዛ ቆየሽ። መቼሽ መጀመሪያ ለራስሽ ነው። እነዚህ ሁለት ነገሮች በፊሱም ከጭንቅላትሽ እንዳታወጣቸው። መጀመሪያ ለራስሽ ሚ መጀመሪያ ለራስሽ አድርጊ። መጀመሪያ የራስሽ ህይወት መስመር አስሽ፣ በቃ አለቀ። ጓደኞች አይ ቤተሰቦች በጣም ባንቺ ትባሙ ተከለላችሁ ለራስሽ መኖር ጀምረሻል ማለት ነው። ለራስሽ መኖር ስትጀምሪ፣ ህይወት እንዴት እንደሚስተካከል ታይዋለሽ። አይ ነው ቤተሰቦችሽ ይርቃሉ፣ ግን ደግሞ ለአንቺ ህይወት ደግሞ ማለት የእነሱ ህይወት በቃ አለቀ። እስካሁን ረዳሻቸው በቃ አሁን ደሞ ለራስሽ መቆም መቻል አለብሽ። አይ ማለት ነው መቻል አለብሽ አንቺ አይ ካላልሽ እነሱ በቃ